ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቲጂ ኢትዮጵያን ተፈታዎች እንዴት አደራችሁ? እንዴት አረፋዳችሁ? እንዴት ቆየችሁ? ሰላም ነች ያለው እኔ እግዚአብሔር የተመሰገነ ሁሉ እትዬ ዛሬ ደግሞ ንስቲ ከባገባበሩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሁልኝ ምን እናደርግ? ቁርስ እንስራ፣ ምን እንስራ? ፍርፍር እንስራ፣ ቁርስ እንስራ፣ ፍርፍር እንስራ። እናትንሽ ደግሞ ዛሬ ያው አንዳንድ ጊዜ ያስፈልጋል እኮ አዎ። እንቁላሎቹን ደግሞ ለትታቀፊያቸው ናቸው እንዳትሉኞችን እናንተ ኮመንታተሮች፣ ለተታቀፊ ወይ ስለትበይቦ እንዳትሉኛ ያደራችሁ። እና በጣም የሚጣፈጨው በጣም ቆንጆ ነው፣ ስሩ እና ሞክሩት ማለት ነው። ቅንዲ እንደጥን ምጥን እያለች ፍርፍር ነች ያው እና ሽንኩርት እና ነጭ ሽንኩርት ቲማንቲም፣ እና በርበሬ፣ እንቁላል እና ቃሪያ ናቸው እነኚህ። ሌላ ምንም አልጨምርም። አይለካ ዘይት ረስተናል፣ ዘይት ጨምረናል እና እነኚህ ናቸው ማለት ነው። እነኚህን እንደዚህ እንደዚህ እንደዚህ አንድ ላይ ቸክቸክቸክቸክቸክቸክቸክ አደረግናቸው ማለት ነው። ችክ ችክ አደረግናቸው። እንቁላል ፍርፍር ሳይሆን እንጀራ ፍርፍር ነው የምንሰራው እና ይሄ ያሳምር ነው ማለት ነው። ከዛ ምናደረግን እንጀራችንን፣ ፍርፍራችንን ጨምረን ፍርፍር እናደርግና ማለት ነው። አዎ አፈራፈር ነው። እና በይ ሳኑ ላርጊ ትግስትዬ፣ እርቦሻል? ልኮ እርቦሻል ትግስትዬ፣ ፍርፍር ፍርፍር። አዎ አርኪ፣ አርኪ፣ አርኪ። እና እንግዲህ አሁን እችን እንደው ጥርቅ አርጊ በምስሉ ላይ እንዲ አርጊ። አዎ ጨምር አርጊ ልጅ። አዎ በይ አርጊ ደግሞ። ሻይ ረሳሽ፣ እንደ ሻይ አፍሊ እንጂ። ኧረ ሻይ አፍሊ፣ ሻይ አፍሊ። ሻይ አልጣድሽም እንደ ትጊስትዬ ሻይ ጣጅ፣ ሻይ ጠጅ። ቁርስ፣ ቁርስ፣ ቁርስ፣ ቁርስ። አዎ አንቺ የሆድሽ ነገር መቼ የሆንልሻለች። አረሳች። አይዞ። አዎ ቆንጆ አርጊና ደግሞ ሻዩ ምንድነው እሱ ቀረፋ፣ ቁርንፉድ፣ ሄል እና ዘፈራንም አልቀራት። ስጨምር ስኳርም ጨምራለች። ጉድ እኮ ነው። ኧረ አዎ አሁን እንግዲህ ይህንን ጉርስ አድርጊና በየሻይሽን ጠጠት አድርጊና ከዛ ዘና ፈታ በይና ስራሽን ስሪ። ደግሞ የማዳሙን ስራ በደንብ አድርጊ ስሪ። ይህንን ጉርስ ጉርስ እያረግሽ ማለት ነው። በጣም አመሰግናለሁ ላይክ ሰብስክራይብ ሼር እያደረጋችሁ ስለምታበረታቱ አሁን እንግዲህ ያው እንብላ ነው እንብላ እንብላ ኧረ እያጎረሻቸው እያንቸው ዳ አጉርሻቸው ብዙ አሉ ጓደኞች አብረውሽ የሚሰባ ቆንጆ ነው አይደል ይጣፍጣል ኧረ አሁ እንቁላሏ እንቁላሏ አሁ አሁ አጉርሻ ጉርሻ ጉርሻ ኧረ ለራሷ ጎረሳቸው። አይ ትዕግስት፣ እንደ አንቺ ነገርኩ እና አረ እየበላሽ፣ እያጎረሻቸው ቢያ እና አንዳንድ ቀን እየበላ ነው ነው እንዴ? ሁሌ ዝም ብለን ለሰው እየሰራ ነው እንዴ? ምና በለው አንዳንድ ቀን ጎረስ አድርጎ በሉ አው ይታ ቤታ ሲጣፍጥ እና ከዛስ ቢ እየበላሽ እሺ በረክ እንቁላሉን ጨመር እያለሽበት። ቤት ትግስት፣ እያው ይሄ ወንድሽ ነው እኮ ከአገርሽ ያወጣሽ። እና እኔ ውዶች በጣም አመሰግናለሁ፣ ክበሩልኝ። አሁን እንግዲህ እየበላን ነው። ሻይሽን ማጠጭምልሽ፣ አሁን ረሳሽ እኮ ትግስትዬ። ነካሽ ሻይሽን እየጠጣሽ ምግቡ ላይ ድርቃርሽ እንደ በሰላምሽ ነው ጉረሽ ጉረሽ ችግር የለም ግድ የለሽም። እየጎረሽ በጣም ነው የሚጣፍጥ። ቆንጆ ነው። ጉረሱ ጉረሱ፣ እየጎረሳችሁ እየበላችሁ ብቻ መብላት የለም የለም። ሻይም ጠጅ፣ ሻይንም አወራርጅበት። ሰራታዊ ዝም ብለሽ ምጉዳይ ብቻ ትደረቃጥበ እንዲይሄ አዎ፣ ጠጭ ጠጭ እየጠጣሽ። አዎ፣ ቆንጆ ሻይ ሁሉ ተሻለ። ኧረ ሽታው ራሱ ሲጣፍጥ እና እየጠጣሽ እናንተ ደግሞ አንዳንዴ እንዲህ ከራሳችሁ ጋር እያወራችሁ ከራሳችሁ ጋር እየተዝናናችሁ። በሉ ጠጡ፣ ሻው በጣም ነው የሚጣፍጠው። አዎ፣ ቆንጆ ነው ቆንጆ ነው ቆንጆ ነው። አረ ቆንጆ ነው። ትግስት እየቆንጆ ነው። ሻሽ ነው በጠጥ እናንተ ውዶች በጣም አመሰግናለሁ። ክበሉልኝ እንግዲህ ያው ዛሬ ሁሌ ሁሌ ሁሌ እየሰራው ሰው ማበላው ምንድን ነው። አንዳንድ ቀን ጨው እራሱ ሲጣፍጥ፣ ጨው እራሱ ሲጣፍጥ ይመስላል። ሰናይ ቀን ደስ የሚል ቀን ይሁንላቸው። ስሩና በየጊዜ ማለት ነው። አንዳንድ ጊዜ ያስፈልጋል። አንዳንድ ጊዜ እንደዚህ ያስፈልጋል። እየበላሉ ስሩ። ሰው ደግሞ ጎል ይገባል ማለት ነው። ነገም ዓርብ ነው። እግዚአብሔር ይመስገን እንግዲህ ጾም ጾም መያዣም ነው። ምናልባት ነገር ካለ ከሄደ እንደዚህ ወዲህ ወለት ታረቅ ተጠቃለ ና ሰምታችኋል። እና እየበላችሁ ስሩ ዝም ብላችሁ